ተሽከርካሪ ከማሽከርከራችን በፊት ማረጋገጥ ያሉብን ጉዳዮች። ብዙ ጊዜ የትራፊክ አደጋ የሚከሰተው ከተገቢው ፍጥነት በላይ በማሽከርከር እና በአሽከርካሪ እና በእግረኛ ቸልተኝነት ቢሆንም ተሽከርካሪ ላይ የሚደርስ ቴክኒካል ብልሽትም ለዚህ አደጋ የሚያጋልጥ ሲሆን ይህም በሕይወት እና በንብረት ላይ ከፍተኛ ጉዳት ሲያስከትል ይታያል። ስለሆነም ከማሽከርከራችን በፊት የሚከተሉትን ማረጋገጫዎች ማየት እንዲሁም ደግሞ ማከናወን ይጠበቅብናል። አንደኛ የሞተር ዘይት መጠንን በመለካት በቂ የሆነ ዘይት መኖሩን ማረጋገጥ። ምክንያቱም ዘይት በሞተር ክፍሎች በመዘዋወር እና ሊብሪኬሽን ሲስተም ወይም የማለስለስ ስርዓት እንዲካሄድ በማድረግ ፍሪክሽን ወይም ሰበቃን የሚቀንስ ሲሆን ሞተርን ለማቀዝቀዝም ይጠቅማል። ስለሆነም ከማሽከርከራችን በፊት በዲፕስቲክ ወይንም ደግሞ ሊብሎም የዘይትን መጠን መለካት ያስፈልጋል። ሁለተኛ የኩላንት ወይም ማቀዝቀዣ ፈሳሽ መጠን በቂ መሆኑን ማረጋገጥ። ምክንያቱም ኩላንት ወይም የማቀዝቀዣ ፈሳሽ በሞተር እና በራዲያተር በመመላለስ በነዳጅ መቀጣጠል ሂደት እና በሞተር ክፍሎች ሰበቃ አማካኝነት ሞተር ላይ የሚፈጠረው ሙቀት እንዲቀንስ ያደርጋል ወይም ያቀዘቅዛል። ይህ ፈሳሽ ለሞተሩ ደህንነት እጅግ አስፈላጊ በመሆኑ ከማሽከርከራችን በፊት በቂ መሆኑን ማረጋገጥ ይኖርብናል። ሶስተኛ፣ የፍሬን ዘይት መጠን ማረጋገጥ። ምክንያቱም ብሬክ ፍሉድ ወይም የፍሬን ዘይት ፍሬናቸው በፈሳሽ ግፊት ለሚሰራ ወይም ሃይድሮሊክ ብሬኪንግ ሲስተም ለሚጠቀሙ መኪኖች የሚያስፈልግ ሲሆን ብሬክ ፔዳል በምንረግጥበት ጊዜ የእግራችንን ኃይል በከፍተኛ ግፊት ወደ መኪና እግር ወይም ጎማ በማድረስ ተሽከርካሪው እንዲቆም ወይም ፍጥነቱን እንዲቀንስ የሚያስችል ፈሳሽ ነው። ስለዚህ ከማሽከርከራችን በፊት የፍሬን ዘይትን መጠን በቂ መሆኑ ማረጋገጥ ያስፈልጋል። አራተኛ የጎማ ንፋስ ወይም አየር በቂ መሆኑ ማረጋገጥ ምክንያቱም ይህ የጎማ ንፋስ የተሽከርካሪውን ክብደት መሸከም እንዲያስችለው እና በእንቅስቃሴ ጊዜም ግፊት እና መሬት የመቆንጠጥ አቅም እንዲኖረው የሚያስችል ነው። ከማሽከርከራችን በፊት ሁሉም ጎማዎች በቂ አየር እንዳላቸው ወይም የነፈሰ ጎማ ለመኖሩ ማረጋገጥ ይገባናል። አምስተኛ የነዳጅ መጠንን ማረጋገጥ። ፊውል ወይም ነዳጅ በሞተር ሲሊንደር ውስጥ በመግባት ከአየር ጋር በመቀላቀል እና በመቀጣጠል ሞተር ኃይል አምርቶ ተሽከርካሪውን እንዲያንቀሳቅስ የሚያደርግ የተሽከርካሪ ዋና የኃይል ምንጭ ነው። ስለዚህ ከማሽከርከራችን በፊት ዳሽቦርድ ላይ የነዳጅ መጠናችንን በማየት በቂ ካልሆነ መሙላት ይገባል። ከነዚህ በተጨማሪ ተሽከርካሪ ከማሽከርከራችን በፊት ተርኒንግ ላይት ወይም የፍሬቻ መብራት፣ ብሬኪንግ ላይት፣ የጎን የፊት የኋላ እንዲሁም ሁሉም የተሽከርካሪው መብራቶች እንደሚሰሩ ማረጋገጥ መኪናውን ያቆምንበት ቦታ ላይ ምንም አይነት ፈሳሽ አለመኖሩን ማረጋገጥ፣ ዳሽቦርድ ላይ ዋርኒንግ ሲግናልስ ወይም የማስጠንቀቂያ ምልክቶች አለመኖራቸውን ማረጋገጥ ይኖርብናል። ከማሽከርከራችን በፊት እነዚህንና መሰል ጥንቃቄዎችን መውሰድ የዘወትር ልምዳችን ልናደርግ ይገባል።